አንዳንድ እህቶች ግን ለምንድን ነው ልቦናችሁ ውስጥ ያለ ነገር እናንተ፣ እኔ እንጃ እንዴት አምናችሁ እንደምትቀበሉት እኔ እንጃ። እውነት በጣም የሚያስጠላና የሚደብር ነገር ማለት ነው። እዚህጋ እናት እኮ ምንም ያደረገች ነገር የለም። ከትላንትና ጀምሮ የማርኬን እናት ትዘቀዝቃላችሁ፣ ሞታለች ትላለች። ለምን እናት ምን አረገች? እናት እኮ ወጣ፣ ቪዲዮ አሰራም፣ እናት እኮ አትጨፍርም። እናት እኮ ምንም ያደረገች ነገር የለም። እውነት እስቲ እንደ እናታችሁ አንዳንዴ ማለት ነው። እውነት የሁላችንም እናት አንድ ናት፣ አንድ ናት። በቃ በምንም የምትለይበት ነገር የለም። እንዴ እኛ እኔ በሆን እናቴ እናት ስትነካብኝ፣ እንደዚህ የምትዘቀዝቁ ልጆች፣ እናት ሞተች የምትሉ ልጆች ማለት ነው። እናታችሁ ብትሆንስ በዛ ቦታ በማርክ እናት ቦታ የእናንተ እናት ሆና ብታያት ምን ይሰማችኋል? አይሰማችሁ ምንም ነገር እናታችሁ የሆነ ነገር ስትታመምባችሁ ወይም የሆነ ነገር ስትሆን የእናንተ እናት እንደዚህ ብትዘቀዘቅ ወይም እንደዚህ ሞተች ብትባል ምንም አይነት ስሜት አይሰማችሁ? እንግዳውስ እንደዛ ነው እውነት። አንድ ሰው እናቱን የማይወድ ሰው ካለ በዚች ዓለም ላይ እናትና አባት የማይወድ ሰው እኔ በተፈጥሮ ያቺ አላቅም እውነት፣ እናት ከምንም በላይ ናት። ከፈጣሪ በታች ካላህ በታች እናት ከምንም በላይ ወርቅ ናት። እውነት የእናትና የአባት ሀቅ መቼም ተከፍሎ መቼም ሰርተን ማንጨርሰው ነገር ነው። እባካችሁ እዚ ጋር ማርክ የሚያጠፋ ከሆነ ማርክ ከበደላችሁ፣ ማርክ ዘቅዝቁ፣ ማርኬን ስደቡ፣ ማርኬን ሞተ በሉ። እውነት የማርክ እናት መወር እንኳን እኔ እንጃ ማርክ ከቡታጀራ ወደ አዲስ አበባ ከገባ በኋላ፣ እንደውም በቪዲዮ ራሱ አናያትም የማርክ እናት። እንደዚህ በአጋጣሚ ማርክ ወደ ቡታጀራ ምናምን ሲገባ ነው የምናያት ማለት ነው። እና ሆነም አንድ ቀን በመጣች ጊዜ እናንተ ለምንድን ነው የምትዘቀዝቁት? ማርክ ለምን አትዘቀዝቁ? ማርክን ለምን አትሰድቡትም? እንኳን ስሰድቡት፣ ለማርክ በስነ ስርዓት ባጠፋው ነገር ካለ ከመዘቅዘቅ ሞቷል ከማለት ማለት ነው። በስነ ስርዓት ብታስረዱት ምን አለበት? አረ በጣም ይደብራል እውነት። አንዳንዴ እኛም ስንባል አድናቂዎችም ስንባል እያሰብን እንጂ ማስተሳሰብ ይኑርበን እንጂ። በተለይ በእናት አትቀልዱ እባካችሁ። አሰላሙ አለይኩም ወራህመቱላ ወበረከቱ ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ውድ ቤተሰቦቼ፣ እኔ እንጃ ሞር እንኳን ማርክ ከሰው ጋር አይነካከም ከሰው ጋር አይነጋገርም። ቪዲዮ ሲሰራ ራሱ ጥሩ ቪዲዮ ነው የሚሰራው። ስለ ሰው ሳይሆን ስለ ራሱ ነው የሚሰራው። ለምን? በቃ የሆነ ኦዴትን የሚስብ ነገር ራሱ አይሰራም። ዩቱብ ለበነገራችን ላይ ግርግር የሆነ ጨዋታ ነገር እንደዛ ነገር ነው የሚፈልገው። ማርክ እንኳን እነዛ ጨዋታዎች መጫወት አይችልበትም። በቃ የራሱ የሆነች አይዲ ወይም ደግሞ ከቾኮሌት ዋጋ አንዳንድ ነገር ይዞ ከጓደኞቹ ጋር ነው የሚመጣው። እኔ ማርክን በምን እንደምጠሉት እኔ እንጃ። ለምሳሌ ማርክ ወይም የሆነ ድራማ ነገር ቢያመጣ ውሸት ነገር ቢያመጣ፣ በዛ እንኳን ተቀይማቸው እናቱንም እሱንም ብትሰድቡ ምንም አይደለም። ግን በየጊዜ ማርክ ነገር ትንሽ ነገር እንኳን ጥፋት ስታገኙበት ሄዳችሁ እናቱን ትዘቀዝቃላችሁ በምን የማንም እናት መነካት የለባትም በምን ለእናት ክብር ሊኖራችሁ ይገባል ለአባት ክብር ሊኖራችሁ ይገባል እናታችሁን አባታችሁን እንደምታከብሩ የሰውንም አባት አክብሩ አሁን የማርኬ እናት ምን አለች ምንም የተናገረች ነገር የለም። እኔ ሰሞኑ ምን እንደተፈጠረ አውቅም። ከትላንትና ጀምራችሁ የማርኬን እናንተ ዘቀዝቃላችሁ፣ መቃብር ውስጥ ትከታላችሁ። ይሄ ነገር አይደብርም እንዴ? እሺ እህቶቼ፣ እናንተ እንደዚህ እያደረጋችሁ ነው። እኛ ከእናንተ በታች ያለን ምን እንማር ከእናንተ ጋር? አባትን መዘቅዘቅ፣ እናትን መዘቅዘቅ ይደብራል በነገራችን ላይ እናንተ ስለተዘቀዘቃችሁ ወይም ደግሞ ሞተ ስላላችሁ ይህ ሰው አይሞትም እኮ በስልክ ነው የምትዘቀዘቁት እንጂ ፈጣሪ አልዘቀዘቃቸውም ወይም ደግሞ አላህ አልዘቀዘቃቸውም ሁሉም ነገር ከላይ የተጻፈልን ነገር ሆን ብሎ ለምሳሌ ፈጣሪ የማርክን እናት ቢዘቀዝቃት በዛን ሰዓት በጣም ታዝናላችሁ ግን ለምን ሰው ሰራሽ ነገር በሰው ሰራሽ ነገር በእናት እንደዚህ ለምን ትጫወታላችሁ መጫወትም የለባችሁ መቀለድም የለባችሁም እንዴ ብዙ የሚቀለድበት ነገር እኮ አለ እህቶቼ ብዙ የሚጫ የምት ጫወቱበት ሳለ እንደ ወጣቶች ይዘግዝጉ ከአብርሽ ከምናምን ከምናምን በቃ ከነ ብሩኬ ማንኛውም ነገር ቢመጣ ከዩቱበር ከራሱ ጋር ተጋፈጡ። ከእናት ከአባት ከወንድም ከሌላው ሳይሆን ያኛው ያጠፋውን ሰው ለምሳሌ ማርክ ካጠፋ ከማርክ ጋር በቃ እልሃችሁ ከማርክ ጋር ተዋጡ። ምሽ ከእናቱ ጋር ከቤተሰቡ ጋር ሳይሆን ከማርክ ካጠፋው ማርክ አንተ አጥፍተሃል ብላችሁ እሱንም መዘግዘፍ ትችላላችሁ። እሱን መስደብ ትችላላችሁ። እሱን እንደፈለጋችሁ ማድረግ ትችላላችሁ ማለት ነው። ምክንያቱም እዚህ ጋር እኔ ያታርጉ ስላልኳችሁ መቼም ልትመለሱ አይደለም። ግን አንዳንዴ እንኳን አይምሯችሁ ለምሳሌ ለማርክ በማርክ ምንም ነገር ሼር ቢያደርግ ማንም ያንሸረሽርለት የለም፣ ማንም የሚሰራበት የለም። ለዛው ነው ዩቱብ የሚቀዘቀዝበት ማለት ነው። ግን አንዳንድ ዩቱብ ፈቶ ሼር ስናደርግ እኛ እንደዚህ አውጥተን ቪዲዮ ስንሰራለት የሆነ ሰው እንኳን ሊሰማ እኮ፣ ለዚህ ሰው እኮ ደጋፊ ያለው እና ይሄ ነገር እኮ ብንጠቀም እነሱ ይቆማሉ ትላላችሁ። ግን አሉ። ለማርክ ብዙ ብዙ ወዳጆቹ አሉት በጣም የሚወዱት ልጆች አሉ። ማርክ ደግሞ ምንም ነገር አይወጠበትም። እውነት የእናቱ ልጅ የዋህ ልጅ ነው። ስኪ ልጅ ነው። እንደ ሰው እንኳን ሞር እንኳን የሚደብር ነገር አምጥቶ የሚሰራ ልጅ አለ። እኔ ብዙ ጊዜ እያየው ማርክን ለምን እንደምጠሉ ተላቅም። አንዳንድ ሴቶች ማለት ነው። እና ወንድም አይኖራችሁም። እኔ እንጃ። እኔ በጣም የሚገርመኝ ነገር እውነት የሁሉም ሰው ልቦና አንድ ይመስለኛል። እኔ ማንኛውም ወንድ ሊከፋውና ሊያለቅስ አልፈልግም። እና ማርክ ደግሞ እንደዚህ ስታረጉ፣ አሁን አጋጣሚ ቲክቶክ ቢገባ እናቱ ተዘቅዝቃ እናቱ ሞታለች ቢባል በምን ምክንያት ይባላል? አይደብርም እንዴ? ኧረ፣ ከምንም በላይ ለእናት ክብር ሊገባት ይኖራል። ልናከብራት ይገባል፣ ልንሳሳላት ይገባል። በቃ ለምን? እናታችን ናት። እናት ማለት እኔ እንጃ። ስለ እናት እናንተ አነግራችሁም። እናት በሆዷ ዘጠኝ ወ ሪዛ ብቻ በቃ ድካሟን እስከምታሳድግ ለዚህ ደረጃ እስከምትደርስ ድረስ። እኔ እንጃ እኔ በነገራችን እኔ እንጃ ባለም ትዳር አይደለሁም ወልጄም አላየሁትም። ግን አንዳንድ የወለዳችሁ እህቶቼ እና እናት እንዴት እንደሆነ ታውቃላችሁ። እንጃ በቃ ብዙ ሰው ሲና ምሰማው እኔ ካገባሁ በኋላ እናት የእናት ማንነቷን ያወቅኩኝ ምናምን የሚል ሰው አለ። እና እናት ማለት በጣም ከባድ ናት። እውነት ከምንም በላይ ለእናት ክብር ይገባታል። እባካችሁ እናትን አትዘቅዝቁ ማለት ምንም ቢሆን ማለት ነው። በቃ ያጠፋ ሰው ካለ በስነ ስርዓት ስድብ ለኛ ምንም አያደርግልም። እና እኛ ወደ መቼ ነው ወደ ራሳችን ምንመለሰው? የከለ ደጋፊ ነኝ የከለ ደጋፊ ነኝ እያለን እያለን ገደል እየገባ ነው። ግን ቢሆንም እኛ ገደል ብንገባ እንኳን እናት አባት እዚህ ጋር ወጥተው አልተናገሩም። ምላሽ አልሰጡም። ወይም ልጄ ለምን ሰደባችሁብኝ፣ ለልጄ ለምን ክፉ ነገር አረጋችሁ አላሉ። ምንም ነገር ቢመጣ እናት ወጥታ አትናገርም። እናት ካሜራ አጠገብ አትቀርብም። ግን ያው በተለያየ ነገር ግድ ሆኖ ወይም እንደዚህ በመታወቅ በአንዳንድ ነገር እናት ወጥታለች። አንዴ ማለት ነው ሚዲያ እስከወጣች ድረስ እና እናንተ ክብር ስጧት እንኳን ሞር እንኳን ልጆች ቢያጠፉ ልጆች እናንተን ቢያስቀይሟችሁ፣ በቃ ልጆች ከልጆች ጋር መጋፈጥ ለልጆችን መስደብ እንጂ እናትን እኔ እንጃ በዚህ ልክ መዘቅዘቅ አታሳዝንም? ግን እናት ስትዘቀዘቅ ውነት እኔ አንጀቴ ነው የሚበሉኝ ማለት ነው። አሁን ራሱ ከትላንትና ጀምሬ እኔ በጣም ሆድ ብሶኝ እያለቀስኩ ነበር። ምን አለ ግን ለእናት ትንሽ እንኳን ክብር ብንሰጣት ብንሳሳላት እያልኩ ማለት ነው። እና እዚህ ጋር ማልቀስ ስላልፈለግኩ ነው። ምክንያቱም ብዙ ጊዜ እኔ ስላለቀስኩ ስለ እናት ምናምን ሲዘቀዘቁ ግን ብዙ ጊዜ እያለቀስኩ ቪዲዮ እየሰራ ብዙ እህቶች እየተቆጡኝ ነው። እና አባካችሁ ከምንም በላይ ለእናት ተቆጠቡ። እናትን አትዘቅዝቁ። እናትን አክብሩ። አባትን አክብሩ። ምክንያቱም የእናንተም እናት ብትሆን ክብር ስለምትሰጧት ስለምታከብሯት የሌላም እናት እናት እናት ናት፣ በምንም ነገር አትለይም ማለት ነው። እና አባካችሁ በተቻላችሁ ለምንድነው ለምንድን ነው ለእናት ማሳሱት ለምንድን ነው ለእናት ወደኋላ ኋላ ብላችሁ እናቴ እኮ ናት የኔ እናት ብትሆነስ ብትነካብኝስ እና ብላችሁ ለምንድን ነው ማታስቡት? በቃ የሁሉም ሰው እናት ለእኛ እናታችን ነው የሁሉም አባት ደግሞ ለእኛ አባት ነው እና ባካችሁ እናትን አባትን ባትዘቅዘቁ መልካም ይመስለኛል እኔ ከእናንተ ተሽዬ ሳይሆን በቃ ባለኝን ነገር ላከፍላችሁ ብዬ ነው